ተመልካቾቼ የሁላችሁ እንደገና ተመልሼ መጥቻለሁ። የቺክን ብርያኒን አሰራር ይዤ የላችሁ። ቺክን ብርያኒ ብዙ የተለያዩ አይነት አሰራሮች ነው ያሉት፣ ግን ምክንያቱም ብዙ የተለያዩ ሀገሮች ናቸው ቺክን ብርያኒ የሚሰሩት ያው በቀዳሚነት ህንድ ሀገር ስትሆን ሌሎች ሌሎች ሀገሮችም እንደ ፓኪስታን፣ ባንግላዴሽ በተለይ ደግሞ ወደ ደቡብ ኤዥያ ማሌዢያ፣ ኢራቅ፣ ኢራን ባህሬን፣ ኩዌት እነዚህ ሁላ ስለሚሰሩት የተለያየ አይነት አሰራር ሊኖር ስለሚችል እናንተ የምትመርጡትን አይነት እዚህ ልትነግሩኝ ወይም ደግሞ ሀሳብ ካላችሁ ልታስቀምጡልኝ ትችላላችሁ። እኛ ደግሞ አንድ አይነት አሰራር አይነቱን እንሰራዋለን። እዚህ ላይ የምትመለከቷቸው ኢንግሪዲየንቶቹ እንዲቀል ብዬ ስላይድ ሰርቻለው። የሚቀጥለው ስላይድን እንመለከታለን። በዛ መልኩ ግን ያው መተው የማትችሏቸው ቅመሞች ሊኖሩ ይችላሉ። ግን አንዳንዱን መዝለል ትችሉ ይሆናል። ለምሳሌ ይሄ እርድ አለ፣ እርጎ፣ በርበሬ፣ እነዚህ እነዚህ መተው የማይችሉ ቅመሞች ናቸው። ምክንያቱም ቺክኑን ወይም ደግሞ ዶሮውን የምትዘፈዝፉበት ማሪኔት የምታረጉበት ቅመሞች ናቸው እና ጣዕሙን የሚቀይር ቅመም ማንሳት አትችሉም። እዚህ ዝንጅብልና ሽንኩርት ለምሳሌ እንደዚ አይነቶቹ ስለዚህ እነዚህ እዚህ ላይ የጻፍኳቸው ቅመሞቹን እዚህ ላይ እንመለከታለን። ከላይ ያሉት ደረቆችን አድርጊያቸዋለሁ እንዲመች ብዬ። ኮሪያንደር፣ ካሙን፣ እርድ፣ ጨው፣ በርበሬ፣ በርበሬ ያው ቺሊ ፓውደር ነው የተጠቀምኩት። ከዛ ዘይት አለ፣ ነጭ ሽንኩርትና ዝንጅብል አንድ ላይ ደባ ልቄዋለሁ። እርጎ ናና፣ እዛ ዘይት እንዳልኩት የታጠበ ዶሮ ያው በደንብ አጥባችሁ ዶሮ እግሮች ወይም ሙሉ ዶሮ ማረግ ትችላላችሁ። ከፈለጋችሁ ሎሚ የተጨመቀ ግማሽ ሎሚ፣ ሽንኩርት ሽሪምሪ ያርጋችሁ ከተፉት። የኔ የነበረ ሽንኩርት ስለነበረ ትላንትና የከተፍኩት ሽሪምሪ የተከተፈ አይደለም። ሽሪምሪ ብትከትፉት ግን ያው እንደዛ ነው መሆን ያለበት። ዚናና ይሄ ሚንት ማለት ነው በእንግሊዝኛ። ከዛ ሩዝ እና እነዚህ ሄል እንግዲህ ሄል ሲያስቅ ስሙ በአማርኛ ሄል ነው መሰለኝ አደለ ሄል ማለት ካድመም ከዛ አይ ቲንክ ሄል መሰለኝ ሄል አሳቀኝ ስሙ ራሱ በእንግሊዝኛ ትዝ ብሎኝ እዚህ ደግሞ ያው ሽንኩርቱ እንደምታዩት ከዛ ቅርንፉድ አለ እዚህ ሲነመን ረስቻለሁኝ ቀረፋ አንድ እንጨት አስገቡበት ቅርንፉድና ሄሉን ግን አታብዙበት ሁለት ሁለት ብቻ ተጠቀሙ ሲበዛ ጣዕሙን ይቀይረዋል። ማለት ይጎመዝዛል ወይም ደግሞ መረር ያደርገዋል። ስለዚህ እንዳታበዙ። አንዳንድ ቦታ ቀምሳችሁ ከሆነ ቺክን ብርያኒ ተሰርቶ በጣም የሚመር ቺክን ብርያኒ በልቻ ቃለው ከአንዴም ሁለቴ። ስለዚህ አታብዙበት እነሱን። በአጠቃላይ እርድ ማለት ደግሞ ከሪ አይደለም አሜሪካ እንዳላችሁ ከሪ ማለት እርድና ነጭ ሽንኩርት ምናምን ተፈጫጭቶ አንድ ላይ ያደርጉት ነው ብዙ ጊዜ ከሪና እርድ አንድ ላይ ነው የምንጠራው ሳናቀው አንዳንዶቻችን ብዙቻችሁ ልታውቁት ትችላላችሁ እኔ አሁን በፊት አላቀውም ነበረ እርድና ከሪ አንድ ነበር የሚመስለኝ ያው ከለሩ ስታዩት ለየት ቢልም እንኳን ስለዚህ ሜሪየም መሐመድ ቴንክዩ በአማርኛ እርድ ብቻ ነው ወይ ብዬ ጠየቅኩኝ ምክንያቱም በእንግሊዝኛ ሁለቱ ስላለ ከሪ ምን ይሆን በአማርኛ ይኖር ይሆን ብዬ ነበረ ከሪው አይ ዶንት ኖ ይኑር አይኑር ግን ዮናስና ሜሪየም መሐመድ መልሳችሁልኛል አመሰግናለሁኝ። እርድ ነው። ስለዚህ ወደ አሰራሩ እንሄዳለን። እዚህ ላይ የምትመለከቱት ሶስት ደረጃ አሰራር ነው ያለው። እዚ ላይ የምትመለከቷቸው ቅመሞች ወደ ዶሮ አስተጣጠብ ስንሄድ ዶሮውን የምንዘፈዝፍበት ነው በብዛት የመጀመሪያ ያሉት። ምክንያቱም ሶስት ስቴፕ ነው ያለው ቺክን ብርያኒ። አንደኛው መዘፍዘፍ ያለባት ዶሮዋን አጣጥበን እንዘፈዝፈዋለን። ሁለተኛው ሩዝ ይቀቀላል። ሶስተኛ ደግሞ ሌየር እያረጋችሁ እንደ ላዛኛ ማለት ነው። ሩዙን እያጎዘጎዛችሁ ወጡን እና የሚያስፈልጉትን ነገሮች ደርድራችሁ፣ እነዚህ በሙሉ ቅመሞች እዚህ ያሉትን የተቀመመውን እርጉእንትን ማሪኔት የሆነውን ችክን እዛ ላይ ትንሽ በሰላ አድርገን ማስቀመጥ። እንግዲህ ብዙዎቻችሁ ታውቁት ይሆናል፣ ግን አንዳንዴ ለምንድነው ይህን የምትነግረው ልትሉ ይችላላችሁ፣ ግን ምንም ኩክ አድርጎ የማያውቁ ልጆችም ሊኖሩ ይችላሉ። ስለዚህ ከስክራች አርጌ ሁሉንም ብነግር ደስ ይለኛል፣ በተቻለ መጠን የእናንተንም ጊዜ ሰላባክን እና አሁን ወደ ዶሮ አስተጣጠብ እንሄዳለን። ዶሮውን ቆራርጬ ከፈለጋችሁ ሁለት ቦታ እነዚህ መክፈል ትችላላችሁ። ግን ያው አንዳንዴ ደግሞ መሰንጠቅ ትችላላችሁ። ግን እኔ ያልሰነጠኩትም በትልቁ ነው ያደረኩት። በጣም በትልቅ መሆን የለበትም። ይህ እነዚህ አነስ ያሉ ናቸው። ቪዲዮ ትልቅ ይመስላል እንጂ በጣም ትልቅ እግርም አይደለም ች ቢሆን ይመረጣል ሙሉን ዶሮ ደግሞ ማረግ ትችላላችሁ ስትፈልጉ ስለዚህ እዚህ ላይ እንግዲህ እጠቡት ዶሮን በጣም ይህን ደግሞ ለምንድነው የምትነግረን ይሄ ጠፍቶን ነው ወይ ምትሉ ትኖራላችሁ ግን የማታውቁ ደግሞ ልትኖር ትችላላችሁ ኩክ አርጋችሁ ለመጀመሪያ ጊዜያችሁ እዚህ የምትገቡ ስለዚህ ዶሮውን በደንብ እጠቡት በሎሚ በጨው አርጋችሁ በተለይ ደግሞ ጮማ እዚህ ላይ ሲኖር ያስጠላኛል ዶሮ ላይ ከቻላችሁ ጮማውንም አለ አንሱት ከዛ ደግሞ አጥባችሁ እንደዚህ ሲንኩ ላይ ለብዙ ሰዓታት ታስቀምጡ። ፉድ ሴፍቲ ምናምን ስትመለከቱ ዋናው ትልቁ የጤና ጠንቅ የሆኑ ምግብ አሰራሮች ከፍሪዘር አውጥተን ውጭ ስናስቀምጠው ፍሪጅ ነው መሆን ያለበት። እንደዚህ ወጥቶ ተዘፍዝፎ ለብዙ ሰዓታት ውጭ ሲቀመጥ ዶሮ ስንሰራ ወይም ወጥም ቢሆን ብንሰራ በጣም እንዴት ባክቴሪያዎችና ብዙ የተለያዩ ኦርጋኒዝም የምናሰራጭበት መንገድ ስለሆነ እንደዚህ ዘፍዝፋችሁ ውጭ አትተውት። በማሪኔት አድርጋችሁም እንደዚህ ፍሪጅ ውስጥ ከተቱት፣ ከቻላችሁ ይሄ አሁን እርጎ እና አንድ ማንኪያ በርበሬ፣ ይሄ እነዚህ ማሪኔት አድርጋችሁ ሁለት ሰዓት፣ ቢያንስ አንድ ሰዓት መቆየት አለበት፣ ግዴታ ነው። ምክንያቱም ካልሆነ ዶሮ ውሃ ውሃ ነው የሚለው። አሁን ዝንጅብልና ነጭ ሽንኩርት ብትችሉ፣ ግን ቢያድር ደግሞ ይመረጣል። እኔ ሲያድር ብዙ አልወደውም። ችክኑ በጣም ሲያጣቅ በቅመም ትንዛ ንትን ሲል ግን ፎር አወርስ ቱ አወርስ ችክኑን ጥሩ ያደርገዋል። ስለዚህ ጨው ጨመርኩኝ፣ ጨው ግማሽ ማንኪያ፣ ዝንጅብልና ነጭ ሽንኩርት አድርጌያለሁ። ቱርሜሪክ ይሄ እርድ እርድ፣ ደግሞ ብዙ አታብዙ። በተለይ ከለሩ ጣል ጣል ያለን እንደሆነ የምትፈልጉት። ስለዚህ ኮሪያንደርና ካሙን ጨምሬያለሁ። ጥቁር ቅመም ከፈለጋችሁ፣ ማለት ምንድን ነው ብላክ ፐፐር፣ ብላክ ፐፐር ፈለጋችሁ እንደ ኦፕሽን ነው ያረኩት። ኒወይ ሎሚ ጭማቂ፣ ግማሽ ሎሚ ጨመርኩበት እና ዘይት አራት ማንኪያ። ቁንዶ በርበሬ፣ ብላክ ፐፐር፣ ቁንዶ በርበሬ ትንሽ ተጠቅሜ ያለው አልጨመርኩትም። ሊስቱ ላይ ግን ምርጫ ነው እሱ ከፈለጋችሁ በጣም ቅመም አታብዙበት። ቅመም ሲበዛ ያው ጣዕሙን ያጠፋዋል። እዚህ ላይ ቃሪያ ጨመርኩኝ ቆራርጬ። ቃሪያ የእናንተ ምርጫ ነው፣ ከፈለጋችሁ የሚያቃጥል የማትፈልጉ ካላችሁ እሱን መዝለል ትችላላችሁ። ይሄ የተዘፍስፎ እንዳልኳችሁ ከላይ ይቆያል። አሁን እዚህ ሚንት ናና እና ኮሪያንደር ቅጠል ኮሪያንደር ዛ ሊስት ላይ ሳልጽፍኩት፣ ኮሪያንደር ቅጠል ቆራርጣችሁ እዚህ ላይ ትጨምሩትና ለ ሁለት ሰዓት እኔ ማሪኔት አድርጌዋለሁ። እናንተ አንድ ሰዓት በጣም አጠረ ከተባለ፣ ካልሆነ ከዛ በላይም እስከ አራት ሰዓት ድረስ ወይም ቶኒ ፎ አወርስ ይጠበቅባቸዋል ማሪኔት ሊደረግ። አሁን ሽንኩርቱን ሽንኩርቱን እያቁላላሁት ነው። ትንሽ ሽንኩርቱ ሽሪሚሪ ቢሆን ሞር ያምራል፣ ግን ይሄም ቆንጆ ቆንጆ ሆኖ ነው የሚወጣው። እንደዚህ የተቆራረጠ ሞክር ያውቃለሁ ከዚህ በፊት ምክንያቱም ለከለር ያህል ነው በብዛት። እዚህ ላይ ውሃውን እያፈላሁት ነው ለሩዙ መቀቀያ ግን ዘፈዝፈዋለሁ። በውሃ አሳያችኋለሁ። ይሄ ግን ሁለት ሄል፣ አንድ ሲነመን ወይም ቀረፋ፣ እዛ ሌላው ምርጫ እና ቅርንፉድ ደግሞ ሁለት እዚህ ላይ ምርጫ። ጨው፣ እና ኮሪያንደር እና ካሙን ጨምሬበታለሁ፣ ግማሽ ግማሽ ማንኪያ ትንንሽ። አሁን እዚህ ሩዙን ዘፈዝፈዋለሁ። እንግዲህ እኔ የምሰራው ሁለት ትልልቅ ስለሆነ ስትመለከቱ አንዳንዱ ግራ እንዳይገባችሁ በተቻለ መጠን አንደኛውን ብቻ ነው ፎከስ የማደርገው። ሁለት ብርያኒ ነው እየሰራ ያለሁት። አንደኛውን ኔክስት ዊክ ወይም በዚህ ሳምንት አወጣዋለሁ ቪዲዮውን ከቻልኩኝ። እዚህ ላይ ዘፍዝፈን ለ30 ደቂቃ እስከ 45 ደቂቃ እስከ አንድ ሰዓት ድረስ መዘፍዘፍ ትችላላችሁ። በጣም ከቸኮላችሁ 45 ደቂቃ ግዴታ ነው። በጣም ብዙ ደግሞ አታቆዩት። ዘፍዝፋችሁ አን ለስ ብዙ የሚያቆዩት መቼ ነው? ሁለት ሰዓት ዘፍዝፈው አይቀቅሉትም። ቀጥታ ከቺክኑ ጋር ወይም ከዶሮው ጋር አብሮ ኩክ መደረግ ሲፈለግ እንደዛ ነው የምታደረጉት። ይሄ ግን ትንሽ እንቀቅለዋለን ለአስር ደቂቃ ከዶሮው ጋር ከማዋሃዳችን በፊት። ለዚህ እንዳልኳችሁ ሶስት ደረጃ ነው ያለው። መጀመሪያ ዶሮ ሚክስ ይደረጋል፣ ሩዙ ይፈላል ከዛ ከሩዙ ከተቀቀለ በኋላ አብሮ ደግሞ እንደገና ይጣዳል። ሶስት ሁለቱም ተዋህዶ ለምታቁት ታቁታላችሁ። ለማታቁት ነው ይሄ እንግዲህ እዚያችሁ ተሻምቼ ከሆነ እዚህ ደግሞ ሩዙን ሁለት ቦታ ነው እንትን እንዳልኳችሁ እየዘፈዘፍኩ ያለሁት ላሳያችሁ ነው። ሁለቱም የተለያየ ማጥለል ለሚመቻችሁ እንደዚህ አይነት ትልቁ ላይ እናደርገዋለን ካላችሁ አንድ ያጥልላችሁ በእንደዚህ አንድ ጊዜ ማስገባት ነው። ካልሆነ ግን የእንደዚህ እንደዚህ እያወጣችሁ እያጠለላችሁ ማስገባት ነው። አሁን የፈላ ውሀ ውስጥ እሱን ማስገባት ጀምራለሁ። እንግዲህ እዚህ ውሀ ውስጥ ከአስር ደቂቃ በላይ እንዳታቆዩት ቶሎ ነው የምታወጡት። አስር ደቂቃ በታች እንደውም ቢሆን እንግዲህ ከዶሮ ጋር ምን ያህል እንደምትሰሩት አላቅም። ምክንያቱም ዶሮውን አብስላችሁ እኔ አብስዬ ነው ዶሮውን ሰርቲፊኬትን ማድረገው አንዳንዱ ሳያበስል የሚያደርግ ሊኖር ይችላል። እኔ አሁን በስል አድርጌዋለሁ። ትንሽ እሳቱ ከፍ አለብኝ። አሁን ቀንሰዋለሁ። እዚህ ላይ ቲማቲም የቆርቆሮ አይደለም ፒውሪ ያርግ መትቸው ነው እና አንድ ሁለት ቲማቲም ተጠቅም ያለው ያኛው ለሁለተኛው ነው። እዚህ ላይ እንግዲህ ዶሮ ላይ ያመጣን ሩዙን ከቲማቲሙ በኋላ ትንሽ ቆላሲል ሩዙን አረበርበዋለሁ ማለት ነው። ምክንያቱም እዚህ ላይ ነው ሽንኩርቱ ምኑ ምኑ የተቆላላው ነገሮች በሙሉ እዚህ ላይ የማስገባው ይሄኛው ሁለተኛው ሩዝ ነው እና ማሪኔት ስታረጉ ውጭ አታስቀምጡት በተቻለ መጠን ማቀዝቀዣ ቤት ውስጥ ወይም ደግሞ አንድ ሰዓት ከሆነ ውጭ ቢሆንም ምናልባት ምክንያቱም በርበሬ ናጨው ምናምን ስላለው ማሪኔት ያደርገዋል፣ ባክቴሪያ ምናምን እንዳይዝ ፕሪዘርቭ ያደርገዋል ብዬ አምናለሁ፣ ሎሚም ስለሚኖረው ካልሆነ ግን ብዙ ሰዓት ውጭ አታርጉት። አሁን እንግዲህ ያው ደርሰዋል። ሩዙን ትንሽ ጠለል አድርጌዋለሁ ውሃውን እንዳይበስልብኝ ብዬ። ምክንያቱም እዚህ ሩዙ አሁን ቶሎ ማውጣት አለባችሁ። እዚህ ላይ ያሉት ከለሮች ራሴ በተፈጥሯዊ የሰራሁት ነው እንጂ ኖርማሊ እነሱ ቀለም ይጠቀማሉ፣ የምግብ ቀለም። እኔ ምግብ ቀለም አልጠቀምም። እሱም ደግሞ ትልቁ የጤና ጠንቅ ነው ብለዋል፣ የምግብ ቀለሞች። ስለዚህ ዋናው የምጠቀማቸው እርዱን፣ በርበሬው ደግሞ እንደ ከለር እጠቀመዋለሁ። ሚጣውን ማለት ቺሊ ፔፐርን የተጠቀምኩት ሚጣ አይደለም እዚህ እያጠለላችሁ በደንብ ኦሬዲ፣ ውሃው ትንሽ ቀንድሸዋለው። ከድስቱ ግን በተቻለ መጠን ግን ውሃ ሙልት ማለት አለበት ስትቀቅሉት፣ ምክንያቱም መንፋት የለበትም ሩዙ። ትልቁ ዋናው ጨዋታው እዛ ላይ ነው። ምክንያቱም ሩዙ እዛ ላይ ነፍቶ ወይም ደግሞ ቡክት ካለ ወይም ደግሞ በሰል ካለ እንግዲህ እዚህ ላይ በቃ ይቦካባችኋል፣ በቃ ተበላሸ ማለት ነው። ቺክን ብርያኒ ናችሁ። ምክንያቱም ማብሰል የለባችሁ በተቻለ መጠን እዛ ላይ ጥዳችሁ በቀዝቀዝቅ ባለ እሳት። መብሰሉን ይቼክ እያደረጋችሁ ይሻላል። ብትሳሳትም እንኳን እንደዛ ምክንያቱም አትሊስት ቦታ ይኖራችኋል ሴብ ለማድረግ። ሩዙ እንደዚህ ያልሰርታችሁ የሚበላሸው የሚቦካው አብስላችሁ ካወጣችሁት ሩዙን ነው። ስለዚህ አሁን ሽንኩርቱን እያረበረብኩ ነው፣ ከለዚህ እያደረኩኝ ሌየር አድርጌ በርበሬ ትንሽ እዚህ ላይ ነጩ እንዲበዛ ከፈለጋችሁ፣ ወይም ደግሞ ጣል ጣል ያለ ከለር መሆን እንዲ ከፈለጋችሁ ይህን ማሳነስ ነው። ስለዚህ ዝም ብላችሁ ጣል ጣል የምታደርጉት አለ አንዳንዶቹ አይታችሁ ከሆነ ትንሽ ዝም ብሎ ጣልጣል ይላል ከጎን ጎንና፣ መሀል ላይ ብዙ ሳታበዙ። ሁለተኛው እንደዚ አርጌ ነው የምሰራው ያለሁት እና እሱን ደግሞ አሳያችኋለሁ እንደ ምርጫ እንዲሆናችሁ። አሁን ሩዙን እየደረደርኩኝ እየደረደርኩኝ ነው፣ ቃሉ እየደረደርኩኝ። ከዛ እርዱንና ትንሽ ትንሽ እርድ እያረኩኝ ትንሽ ደግሞ ሽንኩርት የደረቀ ሽንኩርት አለ ታሽጎ የሚሸጥ ጤነኛ ይሁን አይሁን አላቅም። እንግዲህ አሽጌ ይሄኛውን ከድኝ እጄው ይኸው ደርሷል። 30 ደቂቃ እስከ 45 ደቂቃ አብስዬዋለሁ። እንዳበሳሰላችሁ ቼክ ማድረግ ትችላላችሁ። በመሃል ሩዙን በእጃችሁ ነካ አርጋችሁ እንደበሰለ ለማየት በጣም ብዙ ቡክት እንዳይልባችሁም። ስለዚህ እንደዚህ ፍርፍር ሲል ደርሷል ማለት ነው። በጣም በጣም በጣም ቆንጆ ሆኖ ነው የወጣው። እኔ ትንሽ በዛ ሲል ከለሩ ደስ ይለኛል። ሁለተኛው ግን ያው ከለር ብዙ አልበዛበትም። እንደዚህ ከፈት ስታረጉት ውስጡ ከለሩ የቀዩ ቺክን እንዴት እንደሚያምር በዚህ በኩል አሳያችሁ። በጣም የሚያምረው፣ ሽታው ደግሞ ልዩ ነው። ስለዚህ እንደ ምርጫችሁ ማድረግ ትችላላችሁ፣ የከለሩ አይነት ማለት ነው። በብዛት ግን ያው ቀለም፣ አርቲፊሻል ቀለም አትጠቀሙ። ያው ለፐርፕል ቀለም ለምትፈልጉ ቀይ ስራ አለ ቢጫ ለምትፈልጉ እርዳ አለ። ቀይ ለምትፈልጉ በርበሬ አለ አለ። እነዚህ ምግቦች የማይገቡበት ምግብ ከሆነ ደግሞ እንደ ዳቦ ቆሎ ምናምን እንግዲህ መላ ማለት ካሮትም ምንም አለ። ስለዚህ በቺክን ብርያናችን ደርሷል፣ ልንመገብ ነው። አንድ ጆክ ልነግራችሁ ነበረ ግን እስቲ የሚቀጥለው ላይ ነግራችኋለ። ምክንያቱም ስለሙያ ነው። እሱም እንግዲህ አገር ቤት ብዙ ጆክ ያለው ስለሙያ ነው። በሚቀጥለው ቪዲዮ እስ እየሰራውኝ አሁን አንድ ጆክ ነግራቸዋለሁ የሚያስቀልድ ስለዚህ በልታችሁ እንግዲህ ሞክሩ ሰርታችሁ ሞክሩትና ንገሩኝ እናንተም ደግሞ የምታውቁት አይነት ካለ እንደዚህ ይሄኛውን አይነት ራይሱን ነው ይዤላችሁ የምቀርበው የሚቀጥለው እስከነ ጆኩ አሁን እስቲ ወደ እሱ አሰራር ልጨራር ሲያኛውንና ይሄኛውን ስለተመለከታችሁ በጣም አመሰግናለሁ ሰብስክራይብ ማድረግን አትርሱ አድርጋችሁ ካልሆነ ኦሬዲ እንግዲህ ከወደዳችሁት ይህንን ሩዝ ደግሞ ላይክ አድርጉት። ስለተመለከታችሁ እናመሰግናለን። እስከሚቀጥለው ጊዜ ድረስ ደህና ሁኑ።